ጉዳዩ እንደዚህ ነው። ከእለታት አንድ ቀን ራቅ ወደ አለ ቦታ የሚገኝ ወዳጃቸውን ለመዘየር ለመጠየቅ ይሄዳሉ። ከጓደኞቻቸው ጋር ነው የተጓዙት እና በዚህ ጉዟቸው ላይ እዚህ ራቅ ያለ ቦታ ላይ የሚገኘው ጓደኛቸው ቤት አረፍ ባሉበት በዛው ወቅት ላይ ምን ይገጥማቸዋል? ቤቱ ትንሽ ይሞቃቸዋል እና ኃይለኛ ሙቀት ስለነበረ መተንፈስ አቃተኝ ይላሉ። መተንፈስ አቃተኝ፣ ተናነቀኝ። ውስጤ በጣም እየሞቀው ስለነበረ ተረጋግቶ መቀመጥ አቃተኝና ለሊት አካባቢ ይሄ ችግር ሲገጥመኝ ምን አደረግኩኝ? በዙሪያ የነበሩ ሰዎችን አስፈቀድኩና እስኪ ወጣ ብዬ አየር ተናፍሼ ልምጣ፣ ንጹህ አየር ስቤ ልመለስ ትንሽ እየተጨናነኩ ነውና እያፈነኝ ነውና ብዬ አስፈቀድኳቸው። ከዛ በኋላ ተነስቼ ወጣሁኝ ይላሉ ሼክ ከወጡ በኋላ ንጹህ አየር ለመቀበል በጨለማው መንገድ ላይ እየተዘዘርኩ እያለ ከሩቅ ቦታ አንድ የልቅሶ ድምፅ ይሰማኛል። ይህ የልቅሶ ድምፅ ምን እንደሆነ ማጣራት ፈለግኩኝ። ከዛ በኋላ አቅጣጫውን ተከትዬ ጉዞዬን ጀመርኩኝ ይላሉ። እየተጓዝኩ እያለ ለድምጹ እየቀረብኩኝ ስመጣ ይህ ድምጽ የሴት ልጅ ድምፅ፣ የምታለቅስ ሴት ልጅ ድምፅ እንደሆነ ማስተዋል ቻልኩኝ ይላሉ። ከዛ በኋላ እየተጠጋ እየተጠጋ ሄጄ አካባቢው ላይ ስደርስ አንዲት ሴት ልጅ ልጆቿ በዙሪያዋ ተቀምጠው ስቅስቅ ብላ እያለቀሰች ዱዓት አድርጋለች፣ አላህን ትለምናለች። ከዛ በኋላ አሳዘነች፣ ሁኔታዋን ማወቅ ፈለኩኝ። ምንድነው የቸገራት የሚለውን ነገር በግልጽ መረዳት ፈለኩኝና ጠየኳት፣ ይላሉ አንቺ እህቴ ሆይ ምንድነው የገጠመች፣ ለምንስ ነው የምታለቅሺው ብዬ ጠየኳት? በመጠይቃት ጊዜ የመለሰችልኝ መልስ ትንሽ ያሳዝን ነበር። ባለቤቴ ተናዶብኝ ወይም ተቆጥቶብኝ ተጣልተን ነው፣ ከቤት አስወጥቶኛል። ከልጆቼ ጋር ውጭ ውጭ ብሎ አስወጥቶኛል። እናም ወጣሁኝ። ዓይናችሁን ማየት አልፈልግም አለ። በዚህ በጭለማ እየተጠለናላ አልኩት። እሱ ግን የእኛን ዓይን ማየት አልፈልግም ብሎ አባሮኛል፣ አስወጥቶኛል ብላ በሀዘኔታ ነገረቻቸው። ስለዚህ የምሄድበት ቦታ የለምና ይኸው እዚህ ቦታ ላይ ቁጭ ብዬ አላህን እየለመንኩ ነው፣ አላህን Subhanahu Wa Ta'ala እየተማጸንኩ ነው፣ ለኔም ለልጆቼም እንደው አንድ ነገር ቢያደርግልን ብዬ አላህን እየለመንኩ ነው ብላ ትነግራቸዋለች። በዚህ ጊዜ ሼክ አሊ ጠንጣዊ ሁኔታውን በጣም ያስተውላሉ፣ ያሳዝናቸዋል ባለቤትሽ ይህ ባህሪው ዛሬ ብቻ ነው ወይስ ሁሌም አብሮት የነበረ ነው ብሎች ሲጠይቋት ላ በተደጋጋሚ ይህን ነገር ይፈጽመዋል። ዛሬ ግን የዛሬው ግን በጣም ከፋ። የዛሬው ከኔ ያልፎ ልጆቼንም ውጭ ያስወጣ ነገር ነው። ልጆቼንም እንደዚሁ ሜዳ ላይ እየጣለ ነገር ነውና በጣም የተቸገርኩት ዛሬ ነው ከወትሮ በተለየ መልኩ ትላለች። በዚህ ጊዜ አንድ ጥያቄ ጠይቋታል። ለምንድን ነው ከተማው ላይ ለሚገኝ ቃዲ ወይም ደግሞ የፍትህ አካል ያላሳወቅሽው ይህንን ጉዳይ ይሄ ነገር መከሰቱን ለምንድን ነው ለቃዲው ያልተናገርሽው ያልተናገርሹ ብላ ስትጠየቅ እኔ ቃዩ ጋ ሄጄ መልእክት ማድረስ የምችልበት አቅም የለኝም። ከቤቴ መውጣትም አልችልም። አቅመ ደካማ ሴት ነኝ። ስለዚህ እዛ ቃዩ ጋር ለመድረስ የምች በማደርገው ጥረት የሚደርስብኝ እንግልት በጣም ከፍተኛ ነው። እዚህ ባሌ ጋ ሆኜ ባሌ የሚያደርስበኝ እንግልት ከዛ ይሻላል ብዬ ነው እስከዛሬ ተቀመጥኩት አላህን እየለመንኩኝ አንድ ቀን ፍትህ ያመጣልኛል፣ አንድ ቀን ፈረጃ ያመጣልኛል ብዬ አላህን እየለመንኩ ነበር እስከዛሬ ድረስ የተቀመጥኩት ብላ ትነግራቸዋለች ማለት ነው። እዚህ ሰዓት ነው እንግዲህ ሼክ አለ ጠንጣዊ ትልቅ ነገር ውስጣቸው የቀረው ልበበሉ። ያ ይህች ሴት ምንም አቅም አልነበራት። ይህች ሴት የህግ ቦታ ሄዳ ባለቤቷ ያደረሰባትን ነገር ለፍትህ አካል ነግራ ማሳወቅ አልቻለችም። ወይም ምንም ሐል አልነበራት፣ መንገድ አልነበራት ያላት ብቸኛ ነገር ምንድን ነበር? ሁሌም ክፍት የሆነ ሁሌም ሩቅ ያልሆነውን ጌታዋን ጌታዋን አላህ ስብሓነሁ ወተዓላ መለመን ነበርና እጇን አነሳች። ያ ረብ ከዚህ ነገር ገላግለኝ ከዚህ ነገር ነፃ አውጣኝ፣ እንደው ይህንን ችግሬን አይተ መላበለኝ ብላ ወደ ጌታዋ አላህ ስብሓነሁ ወተዓላ መማጸን ነበር። ይህ ነገር ገባቸው ሼህ አሊ ጠንጣዊ እና ምን አሉ፣ አላህ ስብሓነሁ ወተዓላ በዚህ በዚህች ሴትዮ ልመና ተበዳይ በሆነች ሴት ጸሎት የተነሳ አላህ ስብሐነው ተዓላ መልስ ሰጣት ይላሉ። መልሱ እንዴት ነበር? እሷ ይህንን ችግሯን የምታስረዳው ቃዲ ጋ ሄዳ ደርሳ ችግሯን ማስረዳት እንደማትችል እሷም ታውቀዋለች፣ አላህም ያውቅ ነበር እና ምንድን ያደረገው አላህ ስብሐነው ተዓላ ቃዲውን እሷ ድረስ እሷ በር ድረስ እንዲመጣ አደረገ። ቃዲው እሳቸው ነበር እና ማለት የጉዳዩ ባለቤት ህግን ማስከበር እና ሁኔታውን ፍትህ የመስጠት ኃላፊነት የተጣለባቸው እሳቸው ነበሩ። እናም በዛ ለሊት የተፈጠረው ነገር አስቡ። ከሌሎቹ ሰዎች በተለየ መልኩ እሳቸው መውቃቸው ከሌሎቹ ሰዎች በተለየ መልኩ እሳቸው መተንፈስ አቃታቸው፣ አጨናነቃቸው። ስለዚህ በሆነ እሳቸው በማያውቁት አላህ ግን በፈለገው መልኩ ከቤታቸው አስወጣቸው። ይህ ከቤታቸው ያስወጣቸው ወይም ከነበሩበት ቦታ ያስወጣበት ምክንያት አላህ ሱብሓነሁ ወተዓላ ለዚች ሴትዮ ዱዓ ምላሽ እየሰጠ ነበር ማለት ነው። ያ ጀማዓ እስኪ ልብ ብላችሁት እጃችን ላይ ምን አይነት ጉልበት እንዳለ ልብ ብላችሁት። አላህ Subhanahu Wa Ta'ala ሚን ፎቅ ሰብዕ ሰማዋት ይህችን ሴት ምላሽዋን የዚችን ሴት ዱዓ ሰምቶ ምላሽ ከሰጠ ለኛም የማይመልስበት ምን ምክንያት አለው? እስኪ እጃችንን ከፍ አድርገን ያ رب ብለን ለምንነዋል። እባክ ጌታዬ ተቀበለን ብለን ለምንነዋል። الله سبحانه وتعالى እንደሚሰጠን እርግጠኛ ሆነን ጠይቀነዋል። ይህች ሴት አላህ ፍትህ እንደሚሰጣት፣ አላህ ከዚህ ችግሯ እንደሚገላግላት እርግጠኛ ሆና ዱዓ አድርጋ ነበርና ለዚህ ጥያቄዋ ኢሚዲየት ወይም ፈጣን የሆነ መልስ እዛው አቀረበላት ማለት ነው። ስለዚህ ጀመዓ እጃችን ላይ የያዝነውን ጉልበት፣ እጃችን ላይ የያዝነውን መሳሪያ ቸላ እንበለው። አዱዓኡ ሲላሑል ሙሚን የሙሚን መሳሪያው ዱዓ ነው። ምንም ነገር ቢቸግረን ምንም ነገር ብንጨነቅ ብንቸገር፣ ወደ አላህ ሱብሓነሁ ወተዓላ ያ ረብ ብለን እጃችንን ወደ ሰማይ ማንሳት ነው የሚጠበቅብን። ይህን ያደረግን ጊዜ ጀማ አላህ ሱብሓነሁ ወተዓላ መልስ ይመልስልናል። መልሱ መዘግየቱ ሊያታለለን አይገባም፣ ወይም ደግሞ እኛን ሊያዘናጋን አይገባም፣ ተስፋ ሊያስቆረጠንም አይገባም። የአላህ መልእክተኛ ዐለይሂ ሰላቱ ወሰለም ምን ብለው አስተምረውናል? የማናችሁም ዱዓ ተመላሽ ወይም ደግሞ ተቀባይ ከመሆን አይታቀብም ተቀባይነት ይኖረዋል ምን እስከሚሆን ድረስ እስካልተቻኮላችሁ ድረስ መቻኮላችሁ ታዲያ ምን ማለት ነው ተብለው መቻኮላችን ምን ማለት ነው ብለው ሰሃቦች ለረሱል ሰለላሁ ዐለይሂ ወሰለም ሲጠይቋቸው አላህን ለምኝው ነበር መልስ ከለከለኝ አላህን ጠይቄው ነበር እስካሁን ድረስ አልሰጠኝም አልመለሰልኝም ብላችሁ እስካላላችሁ ድረስ ዱዓችሁ ይመለሳል ብለው የአላህ መልእክተኛ ዐለይሂ ሰላቱ ወሰለም ይናገራሉ ማለት ነው ልብ በሉ ያ ጀማዓ ወይ አላ ስንተላ በለመናችሁት ዱ የተነሳ ትልቅ እናንተ ላይ ሊደርስ የነበረን በላ መልሶላችኋል። እናንተ ላይ ሊደርስ የነበረን አደጋ ከናንተ አርቆታል። ወይም ደግሞ አላ ስብንተላ ይህንን ዱዓችሁን መሰረት ያደረገ እናንተ ባላወቃችሁት መልኩ ው መመለሱን በማታውቁት መልኩ ተመልሶላችኋል ማለት ነው። አንዳንድ ጊዜ ሀብት ትለምናለ፣ ግን ሀብት ለአንተ መጥፈያል ሆን ይችላል አለም ስለዚህ ለሀብት በለመንከው ዱዓ የተነሳ ዕውቀት ይሰጣል። ጤና ይሰጣል። ሌላም ነገር ይሰጣል። በሌላ ነገር ተክቶ ይሰጣል። ሀብቱ ቢመጣ ምንም ላትጠቅምበት ትችላለህ። ምክንያቱም ገንዘብ ኖሮ ጤናህን በገንዘብ መመለስ ላትችል ትችላለህ። ጤና ኖሮህ ግን ገንዘብ ማምጣት ትችላለህና ማለት ነው። ስለዚህ አንተ ባላሰብከው፣ አንቺ ባላሰብሽው መልኩ አላህ እየመለሰልሽ ነው ሽም ማለት ነው። ወይም ደግሞ የኛ መኖሪያ የሙእሚኖች ቤታቸው የዘላለም ህይወት የዘላለም ህይወታቸው መቆያ ይህ ዱንያ አይደለም፣ ይህ ዓለም አይደለም። የት ነው? ጀነት ነው። ስለዚህ ለጀነት ቤት ብዙ ነገር አዘጋጅቶልሻል፣ ብዙ ነገር አዘጋጅቶልሃል፣ መልስህን እዛ ታገኘዋለህ እያለት ነው خالق الكون كله። ስለዚህ ያ ጁምዐ ከዚች ሴት ታሪክ ከዚህ ከእኝህ ሼክ ሂካያ ወይም ታሪክ የምንረዳው ነገር ምንድነው? እጃችን ላይ ትልቅ የሆነ መሳሪያ ይዘናል። ያንን መሳሪያ በአግባቡ እንጠቀምበት። ሲቸግረን ሲደላንም ሲመቸንም ያ ረብ እንበል። ከዛ አላህ ሱብሓነሁ ወተዓላ መልሱን በምን ያክል ፍጥነት እንደሚሰጠን እንመለከተዋለን። ያ ጀማዓ የዛሬው መልእክቴ ዱዓችንን በአግባቡ እንጠቀመው፣ ዱዓችንን በተገቢ ቦታ ላይ እናውለው ነው። በተለይ ደግሞ ሙናሰባትን እየጠበቀን